የተወዳጁና የታዋቂው ድምፃዊ ቴዲ አፍሮና የባለቤቱ ያምለሰት ሙጭ ጉዳይ በማህበራዊ ሚዲያዎች ላይ እጅግ አነጋጋሪ ሆኖ ቀጥሏል። በተለይ 13ተኛ ዓመት የጋብቻ በዓላቸውን ያከበሩበት ምሽት በተለያዩ ቪዲዮዎች እንደ ጉድ መውጣቱን ተከትሎ በርካቶች አሳባ አሳይታቸውን እየሰጡ ነው። በዚያም የጋብቻ በዓላቸው ላይ ተገኝታ የነበረችው ድምፃዊት ትግስት በቀለ ደግሞ በዚህ ጉዳይ ላይ መልእክቷን አስተላልፋለች። በቦታው የተገኘችው እንዲሁም ቴዲ አፍሮንም ፊት ለፊት ያገኘችው ከረጅም ዓመታት በኋላ በመሆኑ ልዩ የሆነ ክስተት መፈጠሩም ነው የተገለጸው። ለመሆኑ ትዕግስት የላከችው ያስተላለፈችው መልእክት ምንድን ነው? 13ተኛ ዓመት የጋብቻ በዓላቸውስ በምን አይነት መንገድ ተከበረም? ከዚህ ባለፈ ትዕግስትና ቴዲ አፍሮ ከረጅም ዓመታት በኋላ ሲገናኙ ምን ተፈጠረም? የነበረው ሂደት ምን ይመስል ነበር እንመለከተዋለን። በሁለተኛው መረጃችን ደግሞ በአፋን ኦሮሞ ሙዚቃ እጅግ ተወዳጅ እየሆነ የመጣው ከቅርብ ጊዜያት ወዲህ በተለይ ታዋቂነቱ እየሰፋ ተወዳጅ የሆነው አደም መሀመድን የሚመለከት ነው። ድምፃዊ አደም መሀመድን ያነሳንበት ዋነኛ ምክንያት ከ4.5 ሚሊዮን ብር በላይ የሚገመት ልዩ የሆነ ሽልማት እንደተበረከተለት ባወቅን ጊዜ ነው። ለመሆኑ ይህን ያክል ገንዘብ የሚገመተው ልዩ የሆነው ሽልማት ምንድን ነው? ይህንን ሽልማት ያበረከተለት ሰው ማን ነው? ሽልማቱን በሚቀበልበት ጊዜም የተሰማው ስሜት፣ የተፈጠረው ክስተት ምን ይመስላል? እንዲሁም ድምፃዊ አደም ወደ ኋላ ያለው ታሪክስ እንዴት ያለ ነው? የልጅነት ጊዜውስ እንዴት አለፈም? የሙዚቃ ህይወቱ ምን ይመስላል? የሚሉ ታሪኮቹን እንዳስሳልን ማለት ነው። እንደምናችሁ፣ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ጥግ ሆናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊና ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። የመሰናዶ አዘጋጅና አቅራቢ ደግሞ ጌታቸው በላይ ነኝ። የዛሬዎቹን ሁለት መረጃዎች በቅደም ተከተል ወደ እናንተም እናደርሳለን። እስከ መጨረሻው ከእኛ ጋር ቆዩ።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 ከቅርብ ጊዜያት ወዲህ ዕውቅናው በመላው ኢትዮጵያውያን ዘንድ እንደ ጉድ የተስፋፋው ተወዳጁ ድምፃዊ አደም መሐመድ ተወልዶ ያደገው በኦሮሚያ ጉጂ አካባቢ እንደሆነ ቀደም ያለው ታሪኩ ያስረዳል። የአደም አስተዳደግ በአካባቢው ባለብዙ ቱባና ባህል ባለቤት በሆነው በዚያ ማህበረሰብ ውስጥ በመሆኑ ታላላቆቹን አክብሮ ሁሉን ወዶ ከሁሉ ጋር ተፋቅሮ እንደሆነ ከዚህ ቀደም በሰጣቸው ቃለ መጠይቆች ላይ ለመረዳት ችለናል። ድምፃዊ አደም ከልጅነቱ ጀምሮ የሙዚቃ ፍቅር ስለነበረው ሙዚቃ ጋር የሚያገናኙ ልዩ ልዩ ገጠመኞችን አያልፍም ነበር። በቤቱ በአካባቢው ለአባቱ እያንጎራጎረ የልጅነት ፍላጎቱንና ተሰጠውን ለማሳየት ይሞክር ነበር። የሁለተኛ ደረጃ ትምህርቱን ለመማር ወደ ቡሌ ሆራ ባቀናበት ጊዜ፣ በተለይ ደግሞ ከልዩ ልዩ የባንድ አባላት ጋር ለመስራት እድሉን ማግኘት ጀመረ። በወቅቱ አይናፋር ስለነበርኩና እፈራ ስለነበር እነሱ ጋር ለመቀራረብ ቢያቅተኝም እንደምንም ግን እሞክር ነበር ይላል። ወደ ዩኒቨርሲቲ አቀና በቋንቋ ትምህርት የመጀመሪያ ዲግሪውን ይዞ ከዩኒቨርሲቲ ወጣ። እንደገና ወደ ቡሌ ሆራ ተመለሰም። በዚያም በባህልና ቱሪዝም ጽሕፈት ቤት ውስጥ የባንድ ኃላፊ ሆኖ ስራውን ጀመረ። ታዲያች አጋጣሚ ወደ ሙዚቃው ዓለም በሚገባ እንዲገባ በር የከፈተችለት እድል ነበረች። ሙዚቃ በደንብ መስራት የጀመርኩት ከ1997 ዓ.ም ጀምሮ ነው ይላል አደም የባንድ ኃላፊ ሆኖ በሚሰራበት ጊዜ ታዲያ በርካታ የሙዚቃ ልምዶችን በማግኘቱ ቀስ በቀስ የራሱን ስራዎች ወደ ህዝብ የሚያቀርብበትን እድል እያሰፋ መጣ ማለት ነው። በ2008 ዓ ም ስራዎችን ማቅረብ ጀመረም፣ እየተወደደ በርካታ አድናቂዎችንም እያፈራ መጣም። ከቅርብ ጊዜያት ወዲህ ደግሞ ሹቢቱ የሚለው ሙዚቃው በመላው ኢትዮጵያውያን ዘንድ የተወደደ በመሆኑ እውቅናው እጅጉን ከፍ ብሎ መምጣቱ ይታወቃል። አሁን ታዲያ ከ4.5 ሚሊዮን ብር በላይ የሚገመት ልዩ የሆነ ሽልማትና ስጦታ የተበረከተለት እንዴት ነው? ማን ሸለመው? የሚለውን በዝርዝር አስከትለን እንንገራችሁ። ይህንን መረጃ ያካፈለን ጉርሻ ገጽ አነቃቂ የሆነ ዜና ነው በማለት ነው በአርዕስቱ ላይ ለመጀመር የሞከረው። አርቲስት አደም መሐመድ 4.5 ሚሊዮን ብር በላይ ግምት ያለው ልዩ የሆነ ስጦታ ተሸልሟል ይለናል። የኦሮሞን ባህል በዓለም አቀፍ ደረጃ በማስተዋወቅ የሚታወቀው ድምፃዊና የባህል አርበኛ የሆነው አደም መሐመድ ትልቅ የሆነ ማበረታቻና ሽልማት ተበርክቶለታል፣ በማለትም ነው የሚጨምረው። ሽልማቱ ምን ቢሆን ነው ማለታችሁ አይቀርም። እስካሁን መቼስ 250 ግራም ንጹሕ የሆነ ወርቅ ነው ሽልማቱ የተበረከተለት። ይህም ታዲያ ወደ ብር ሲቀየር ከ4.5 ሚሊዮን ብር በላይ ግምት ያለው ድንቅ የሆነ ስጦታ መሆኑንም የጉርሻ ገጽ አክሎ ያስቀምጥልናል። ይህንን ስጦታ ማን ነው ያበረከተለት? የሚለው ደግሞ ሌላኛው ጥያቄ ነው። ባለሀብት አቶ ታደሰ ኢዴማ ናቸው ሽልማቱን ያበረከቱለት። ይህን ሁሉ ገንዘብ የሚያወጣ ድንቅ የሆነ ሽልማት ለምን ሸለሙት? የሚለውም እንዲሁ ሌላኛው ጥያቄ ነው። አርቲስቱ የኦሮሞን ወግና ባህል በብቃትና በትጋት ለዓለም በማሳየቱ ምስጋናና እውቅና ለመስጠት የታሰበ ነው በሚል የዚህ ሽልማት ምክንያት ተጠቅሷል። አቶ ታደሰ ኤዴማ በትናንትናው ዕለት ጠዋት አርቲስት አደም መሐመድን ወደ ቢሮአቸው በመጥራት የኦሮሞን ባህል ለዓለም በማሳየትህ አመሰግናለሁ በማለትም ሽልማቱን በይፋ እንዳበረከቱለትም ተገልጿል። ባለሀብቱ አቶ ታደሰ አርቲስት አደም ወደፊትም በሥራዎቹ ባህልና አንድነትን በማንጸባረቅ ላይ እንዲያተኩርም መምከራቸውን የተገለጸው የዚህ አይነት ሞራላዊ አብሮነትና መደጋገፍ በሁሉም ዘርፍ ሊስፋፋ እንደሚገባም መልእክቱ እንደቀረበም እንዲሁ ተገልጿል። ድምፃዊ አደም ይህንን የመሰለ ሽልማት ስለተበረከተልህ እንኳን ደስ ያለህ ልንልህ እንወዳለን በሚዲያችን ስም እንዲህ ያሉት ሽልማቶች በሀገራችን የሚገኙ ድምፃውያን በተለይ ደግሞ ባህልና ወግን በሚገባ የሚያንጸባርቁ ድንቅ የኪነ ጥበብ ሰዎችን በሚገባ የሚያበረታታ ስለሆነ በሌሎችም ሰዎች ላይ ሊለመድ የሚገባው ድንቅ ነገር መሆኑን ለማስመር እንወዳለን። ድምፃዊት ትግስት በቀለ ለቴዲ አፍሮ ያስተላለፈችውን መልእክት አስከትለን እንንገራችሁ። በሁለተኛው መረጃችን ታዋቂውና ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮና ባለቤቱ አምለሰት ሙጬ የትዳር ህይወታቸውን የጀመሩት መስከረም 17 ቀን 2005 ዓ.ም እንደሆነ መረጃዎች ይጠቁማሉ። ይህም ጊዜ ሲቆጠር ታዲያ 13 ዓመታትን ድፍን የሚያደርግ ነው። እንዲህ በትዳር ህይወት በቀና መንገድ አብሮ መቀጠል ትልቅ ነገር ነውና እንደ ምሳሌም ሊቆጠሩ የሚችሉ ድንቅ ባለትዳሮች እንደሆኑ የሚታወቅ ነገር ነው። ታዲያ ቴዲና አምለሰት 13ኛ ዓመት የጋብቻ በዓላቸውን አብረው ለማክበር በዕለቱ ቀን ማለት ነው የሚችሉበት ሁኔታ አልነበረም። ምክንያቱም ቴዲ አፍሮ ለኮንሰርት ስራ ከሀገር ወጥቶ ነበርና፣ በዚያ በኮንሰርት ስራውም ላይ ግን ለባለቤቱ ያዜማውን ማራኪ የተሰኘውን ሙዚቃ ለታዳሚያን ሲያቀርበው ተደምጦ ነበር በዚያ ዕለት። አሁን ደግሞ ወደ ሀገሩ ከተመለሰ በኋላ አብረው በአንድነት ሆነው ይህንን 13ኛ ዓመት የጋብቻ በዓላቸውን እጅግ በሚያስደንቅ መንገድ በርካታ ታዳሚያን፣ ዕውቅ ሰዎች፣ ቤተሰቦቻቸውና ጓደኞቻቸው በተጋበዙበት በሚያስክር መልኩ አክብረውታል። በዚህ ዝግጅት ላይ ከተገኙ ዕውቅ ሰዎች መካከል ድምፃዊት ትግስት በቀለ ትገኝበታለች። ድምፃዊቷ ረጅም ዓመታት ከቴዲ አፍሮ ጋር ተለያይተው በመቆየታቸው አሁን እንዳዲስ ሲገናኙ ልዩ የሆነ ክስተት እንደተፈጠረ ታውቋል። ትግስት ታዲያ ይህንን አስመልክቶ ያስተላለፈችው መልእክት አለ ለቴዲ አፍሮ ምን ይሆን? በዝርዝር እንመልከተው። ይህንን ጉዳይ በመተንተን ለአንባቢያን ያቀረበው ዘሀበሻ ነው። በኢትዮጵያም የሙዚቃና የፊልም ኢንዱስትሪ ውስጥ ትልቅ አሻራ ካላቸው ተጽዕኖ ፈጣሪ ጥንዶች መካከል የሚጠቀሱት ድምፃዊ ቴዎድሮስ ካሳውን ቴዲ አፍሮና ተዋናይት እንዲሁም የፊልም ዳይሬክተር የሆነችው አምለሰት ሙጬ 13ኛ ዓመት የጋብቻ በዓላቸውን በደማቅ ድግስ ማክበራቸውን ዘሀበሻ ይጠቅሳል። በበዓሉ ላይ በማህበራዊ ሚዲያ የተሰራጩ ፎቶዎች የብዙ ሰዎችን ቀልብ ስበዋል በማለትም ይጨምራል። በበዓሉ ላይ ከታደሙት መካከል አንዷ የሆነችው ድምፃዊት ትግስት በቀለ በነበራት ቆይታ የተሰማትን ደስታ በማህበራዊ ሚዲያ ገጿ ላይ ማስቀመጧንም ይገልጻል። ትግስት እንዲህ ትላለች ትግስት እንዲህ ትላለች ቴዲዬ ከረጅም ጊዜ በኋላ ስላየውህና በቤትህም ስለነበረን ደስ የሚል ጊዜ እንዲሁም ቆይታ እጅግ በጣም አመሰግናለሁ። የሚል ነው ያስተላለፈችው መልእክት። የድምፃዊት ትግስት በቀለ መልእክትም በዝግጅቱ ላይ የነበራትን ደስታ ከመግለጽ ባለፈ የሁለቱን አርቲስቶች የረጅም ጊዜ ወዳጅነት ያስታወሰ ነበር በማለት ነው ይህንን ጉዳይ የሚተነትነው ዝሐበሻ። ሁለቱም አሁን የደረሱበት የዝና ማማ ላይ ከመድረሳቸው በፊት በአንድ ወቅት በአዲስ አበባ ስቴዲየም በተካሄደው የድምፃዊ ታስቴር አወቀ ኮንሰርት ላይ በአጃቢነት በአንድ መድረክ ላይ መስራታቸው የሚታወስ መሆኑን ወደኋላ ታሪኩን ያስታውሳል። ይህ ታሪካዊ ግንኙነት የዘንድሮውን ዳግም መገናኘታቸውን ይበልጥ ትርጉም ያለው እንዳደረገውም መረጃ አክሎ ይገልጻል። የቴዲና የአምለሰት 13ኛ ዓመት የጋብቻ በዓል በሚከበርበት ምሽት ላይ ቴዲና አምለሰት የሚያስደንቁ ዳንስና እንቅስቃሴ ነገሮችን ሲያደርጉ ነበር። ይህም ነው ለበርካታ ሰዎች መነጋገሪያ ሆኖ የሰነበተው። እነዚህ ዕውቅ ባለትዳሮች እጅ ለእጅ ተያይዘው እንደ ጉድ ሲሽከረከሩ፣ ዳንሱንም እንደ ጉድ ሲያቀልጡት ተመልክተናቸዋል። ቴዲ አፍሮም የባለቤቱን ወገብ ጨበጥ አድርጎ ወዲህ ወዲያ ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም ሲርመሰመሱ ነበረ። ደስ የሚል ጊዜ። ቴዲ አፍሮ በሙዚቃው ዓለም በሚፈጥራቸው ታሪካዊና ማህበራዊ መልእክት ያዘሉ ስራዎቹ ሲታወቅ፣ ባለቤቱ አምለሰት ሙጬ ደግሞ በትወና በሞዴሊንግና በፊልም ዳይሬክተርነት ሙያዋ ስኬታማ አርቲስት ናት በማለት ነው ዛሐበሻ የሚጨምረው። እነዚህ ጥንዶች አራት ልጆች ወላጆች ሲሆኑ በሀገሪቱ ውስጥ ካሉ ተጽዕኖ ፈጣሪና ተወዳጅ ቤተሰብ መካከል ቀዳሚውን ስፍራ ይይዛሉ በማለት ነው ሐሳቡን ያስቀመጠው መረጃው። ለ13 ዓመታት የዘለቀው የጋብቻ ሕይወታቸው ለብዙዎች እንደ አርአያ የሚጠቀስ ሲሆን፣ የዘንድሮ በዓል በደማቅ ሁኔታ ማክበራቸው የፍቅራቸውን ጥንካሬ በድጋሜ ያሳየ ክስተት ሆኗል ብሎታል። በበዓሉ የተገኙት ፎቶዎችና መልካም ምኞቶች በማህበራዊ ሚዲያ ላይ በስፋት እየተጋሩ ሲሆን አድናቂዎቻቸው ለጥንዶቹ ያላቸውን ፍቅርና አክብሮትም እንዲሁ እየገለጹላቸው ይገኛሉ። እኛም እንላለን ረጅም ዘመናትን እንደገና ልክ እንደዚህ ያከበራችሁ፣ በአንድነት የምትኖሩ ያደርጋችሁ እንላችኋለን። እናንተም መልእክቶቻችሁን ኮሜንት ላይ ልታኖሩላቸው ትችላላችሁ። እጅግ የምንወዳችሁና የምናከብራችሁ የቻናላችን ተከታታዮች፣ በተለያየ ዓለም ጥጎናችሁ ቻናላችንን ተቀዳሚ ምርጫ አድርጋችሁ እየተከታተላችሁ ስለሆነና ከኛም ጋር ስለምትሆኑ እናመሰግናችኋለን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ወደ ተመልካቾች እንዲህ የሚያቀርብላችሁ ሚዲያችን ነው ከተለያዩ ቪዲዮዎቻችን ልዩ ልዩ ቁም ነገሮችን እንደምታገኙ ባለሙሉ ተስፋንን። በዛሬው ዝግጅታችን ደግሞ በአፋን ኦሮሞ ሙዚቃው ተወዳጅ የሆነው ድምፃዊ አደም መሐመድና እንዲሁም ቴዎድሮስ ካሳሆንን በሚመለከት የተላለፉ መልእክቶችን የገጠሟቸውን የደስታ ጊዜያት አንስተን እንዲህ በጥቂት ወደ እናንተ ለማድረስ ሞከረን። ጌታቸው በላይ ደግሞ መሰናዶን እንዲህ ያዘጋጀው ወደ እናንተም ሳቀርበው ቆይቻለሁ። ቻናላችንን ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አኖሩልን፣ ወይም ደግሞ ስክሪን ላይ በተቀመጠው ስልክ ደውሉልን። ቪዲዮውንም ላይክ አድርጉ። በሚቀጥለው ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።